ይሄኔ ነው ኡ የማማዝናሽ ያለ ማለት፣ አይኗን አፍጣ ጥርሷን አግጣ ጭራሽ፣ ወይ ተይልኝ፣ ተወችልሽ እኮ ድሮ። ሰላማቸውን እየነሳሽ ቤት በኩል ሰላም ትሁን፣ ሰላሟን እየበጠበትሽ ቤት በኩል ከባሏ ጋራ ፍቅር ትስጠው። ፍቅር እንዴት ትስጠው? አንቺ ደፋር ነሽ የሚለው እውነት ለመናገር በጣም ደፋር ባንቺ ልክ ደፋር አላየሁም። ምሷርለችም እንዴ አረ ደፋር ነሽ። እኔ ምለው ቤተሰብ የሚባል የለሽም? እንደ በርግጥ ቤተሰብ የለኝም ብለሻል። እ አልቀው ይሁን ደቀው ይሁን አናውቅም። ቤተሰብ የለኝም ጓደኛ የለኝም ብለሻል። ስትፈጠሪ ሰው የምታውቂ አትመሲም። እናትሽ ፈጠረችሽ ጠፋችብሽ መሰለኝ። ከዛ በቃ ብቻሽን ነው መሰለኝ ኖረሽ አድገሽ እዚህ ላይ ደረሹ። ለዛ ነው የንግግር ለዛሽ የስርዓት አንቺ ክብር ኖሮሽ አንቺ ለሰዎች ክብር ልታስተምሪ ወት? ይሄ የመጨረሻ የመወረድሽ ጥግ ነው። እንዲህ እንኳን ሩታን አይደለም አጠገቧ ላይ ነገራቶችን የምታየው የምትሰማው አረ በጣም ደፋር ነሽ እውነት ለመናገር ሚዲያ ላይ የምትወኙና የምታደርጊውን እረስተሽ ነው እንዴ አይንሽን በጨዋት በሽ እኔ ተይልኛልሽ ተውኩኝ ወጣሁልሽ ብለሽ እምታርጊው አጠገቤ ከሆን ከድናለው አለው ክሻለኛ ለያልሽ ልጁን እያነቅሽ ተውኩልሽ ክብር ክብር አንቺ ክብር ታውቂያለሽ አንቺ ክብር ስለ ክብር አንቺ ትናገሪያለሽ ሄርሜላ ሄርሜላ አንቺ ስለ ክብር ታውቂያለሽ ክብር ማለት ለአንቺ የሰው ባል ማሻሸት፣ ክብር ማለት ለአንቺ የሰው ባል ላይ ማማገጥ፣ ይሄ ነው ለአንቺ ክብር እሩታ። ይሄን ያህል ልታደርገው የቻለችው አንቺ ጋጦጧ በምታደርጊው ስርዓት አልባለት ሚስት አለው ልጅ አለው እንኳን ብለሽኮ፣ እንደው ቅሽሽ እልልሽ አልቻለም። ጭራሽ አይንሽን አፍጠሽ ምን አልሻት? ወይ ተይልኝ፣ ልጁን አታስጨንቂው። እረ ደፋር ነሽ ጂሰስ በጣም ደፋር የዓለማችን የመጀመሪያ ደፋር ሴት የሰው ባል ሄደሽ የሰው የልጅ አባት ሄደሽ ተይልኝ ኧረ ነውር ነው እንደ ኢትዮጵያዊነት ውርደት ነው እንደ ሴቶች የዘቀጠ የዘቀጠ የወረደ በሄርሜላ ልክ አላየሁም አልሰማሁም እረ ጉድ! ያ ሴታ ሴት ሴታውን ሄር ማነው ነው እዩ ማነው ስሙ? አቤት ክብር ካል ሰጠሹ፣ እሱ እኮ ሲያከብራት እኮ ነው። እሷ አልታከብረው የምችለው ምነው እናንተ እሱ እንደው እንቁላል ነው አላችሁ? ምነው እሱ እንደዚህ በጣም እንደው ይገነፍልብናል፣ ወተት ነው አላችሁ? እንሩታም ኮ ሰው ናት፣ ሴት ናት፣ ወገን በአንተ እህት ላይ የማይደረገውን ድርጊት በሴት በሌላዋ ሴት እህትህ ላይ በሌላዋ ሴቷ ልጅ ላይ ቢደረገ ህሊና የሚባል የላችሁም እንዴ? እርግዝናዋ ሙሉ ወሯን እኮ ብቻዋን ስትንከራተት ስታለቅስ ነው የኖረችው። አረ በጣም ደፋሮች ናችሁ። እሱ ካደረጋት በላይ ነው እሱ አሁን እሱ እኔ እንጃ። ምንም አላደረገችሁም። እንደውም እንደኔ ምንም አላደረገችውም ሩታ አብርሃምን አብርሃም እንዳደረጋት ለእናንተ ክብር ማለት በሚስት ላይ ወይ በባል ላይ ሌላ ቦታ መሄድ ማለት ነው፣ ወይንም ደግሞ ትላንትና ስንት ትጉር ተፈጥሮ። እናንተ እኮ በቤተሰቦቿ እኮ ያዋረዳችኋት እኮ ናችሁ፣ እናንተ ደፋሮች። ወንድም ወንድሞቿን፣ እህቶቿ ያቺስ ወንድም እህት የላትም ሩታ ወንድ አንገት ያስደፋችሁ እኮ ናችሁ እናንተ ደፋሮች አይናችሁን በጨዋታችሁ ክብር ክብር እሱ ማን ነው መጀመሪያ እሱ ሚስቱንና ትዳሩን አክብሯል ወይ ሚስቱንና ትዳሩን ያከበረ ወንድ እኮ በዚህ ልጅ ከማንም ዘልዛላ ባለጌ ሴት ጋር ሰማንያ ያለ ወንድ አይንዘላዘል

ለሰዎች አሳውቀህ ገመድ ይዘህ በፊት ለፊት ላይ ራሱን ማጥፋት የፈለገ ማስታወቂያ አይሰራም ብያቸዋለኝ። ከዚህ በፊት ማስታወቂያ አይሰራም ካሜራይዝም እራሱን ማጥፋት የፈለገ ራሱን ማጥፋት የፈለገ በቃ ሳያስበው ማንም ሳይ ገመድም ከሆነ ሄደ መንጠልጠል ከሆነ የፈለገው ገመዱን ጥቅልል አድርገ ኪስ ውስጥ ወትፈ ማንም ወዴት እንደሄድክ የሚያቀልሰው ሰው የለም። አንተ ትናገራለ የት ነ እንዲ ቦታ ላይ የርኩኝ ነው። ከዛ ሮጠው እንዲያስጥሉክ ይሄ ነው እራስ ማጥፋት።

ካሉነ ወይ ልጁን እንዲህ ሰንጥቂና ለሁለት ተካፈሉ በቃ። ሩታም ለልጁ አባት አብርሃም፣ ለልጁ አባት ያስፈልገዋል ለአንቺም ያስፈልገዋል። በቃ ሰንጥቂና ሁለት አድርጊውና ውሰጂው። ሄርሜላ መቼም ወንዳት ተሻል መሰለኝ በዙሪያሽ ሰርቶ እንደ አብርሃም የሚያሳየሽ ወይም ደግሞ እንደ አብርሃም ገልጃጃ ወንዳት ተሻል መሰለኝ። ትዳሩን የማያከብር ትዳሩን የማያስከብር ክብር አላለችም። ክብር የኛ ሰው አክባሪ በስመ አብ የኛ ጎንበስ ቀና የእኛ ወንድ ልጅን ትዳር ነው ብለሽ መካሪ፣ ሂድ ወደ ትዳር ክብር አብሮሽ የሆነ እንደሆነ እንዴ፣ እንዝህላልነትን እያስተማርሽው፣ እንዝህላልነትን እያሳየሽው እንዴት ነው እሱ? ክብር ላንቺ ማለት ነው፣ ክብር ማለት ምን ማለት ነው ሲጀመር? ላንቺ ክብር ማለት ምን ማለት ነው? የሰው ላይ መንጠልጠል የሰው ላይ ፊጥ ማለት አይናችሁ ጣችሁ አፈር በላችሁ። ውሾች፣ ውሾች ሆናችሁ ሚዲያ ላይ የምናያችሁ አንዳንድ ሴቶች ውሾች። ያየነው ወንድ የኛ ይሁን ሃይማኖቱ የለ ፍቅረኛ ይኑረው አይኑረው የለ ትዳሪ ኑሮ አይኑሮ የለ ልጅ ኑሮ አይኑሮ የለ ሙህም ብቻ መበጥበጥ አለብኝ። ሄጀ መበጥብጬ፣ ወይ ከቻልኩ የእኔ ያደርገዋለሁ፣ ካልቻልኩ ደግሞ በመድኃኒት አሳብደዋለሁ፣ ወይም ደግሞ የውሸት ፍቅር ፍቅር ሰጥቼ በፍቅር አሳብደዋለሁ። አይናችሁን ስንት ሚዲያ ላይ እየተዘራችሁብን ንገሩኝ። ባየት ሄርሜላ ለምን ተነካችብን ብላችሁ የምትሉ ነግበኔ ብላችሁ የማትሉ ሰብስክራይበር ማንሳት ትችላላችሁ። ሲገርማችሁ ሲፈልጉ አይገርማችሁ። እንደ ሴት እንደ ሰው ነው መናገር ያለብሽ እንጂ ሩታን ስለወደድሻት ሄርሜላን ስለወደድሻት አብርሃምን ስለወደድሽው ወይ ስለጠላችኋቸው አይደለም። እንደ ሴት እንደ ሰው ነው ማሰብ ያለባችሁ እንዴ። እኔስ ብሆን እኔስ ብሆን እርጉዞኜ በዚህን ያህል ደረጃ እንዴ ባሌ ከሌላ ሴት ጋራ ትዳሩን ከኔ ጋራ ሳይፈታ ወረቀቱን ሳይቀድ ተጣላን እንጂ እኮ አልተለያየ ነው። ተው የሚባለውን ቢተው፣ አታርግ የሚባለውን ባያደርግ ኖሮ ገና ድሮ ውጪ እንደተባለች ገና ድሮ ከህይወት ካስወጣት፣ ከአጠገብ አርቃት እንደተባለ ባያርቅ ኖሮ ዛሬ በክብር ነበረ እንደንቁላል እየተንከባከበች የምታኖረው ቤት በኩል የቡታጅራ አይኖች፣ የቡታጅራ ሴቶች፣ የቡታጅራ ዩቲዩበሮች ከባለ ትዳርና ፍቅረኛ ካለው ወንድ ውጪ ሌላ ወንድ አይታያቸው፣ ወንድ ሌላ ወንድ አይታያቸው። ወንዶቹም ልክ እንደዛ ከፍቅረኛ ካላት ሴት ውጪ ወይ ትዳር ካላት ሴት ውጪ ሌላ አይታያቸው። ይህን ያህል የተንዘላዘላችሁ ደግሞ ክብር፣ ክብር እንደሆነ ክብር አታውቂም ምናምን እረ፣ ነገርኩሽ እኔ ሩታ በሆነ እኔ ሩታ በሆነ እዚህ ደረጃ አላደርስሽም ነበረ። ሳልወልድ ነበረ ከፍ ጥብ ማደርግሽ የነበረው ማለት ነው። ክብር የዛኔ ምን እንዶር ይገባሽ ነበረ ስለ ሚዲያ እና ስለ ክብር ወይም ደግሞ ስለ ሴት ስለ ሰው። ምን እያደረግሽ እንዳለሽ ቆመ ብለሽ ብታስብ ይኖረው እዚህ ደረጃ ባልደረስሽ ነበረ። ገና ድሮ ነበረ ማንነትሽን የምታጠፊ የነበረው። አንቺ ልክ ጀብዶ የሰራሽ ይመስልሻል። ሄደሽ ቂጥሽን ታሽከረክሪለታለሽ ወይንም ደግሞ እዚሁ ትላላሽበታለሽ። ክብር ለአንቺ እንዲህ ነው? የሰዋን ላይ እንደዚህ እየተላላሱ ክብር። ድንገት እንኳን እንደው በሴትነቴ እስኪ ራሴ ላስከብር ብለሽ እኮ ከእንደዚህ ከመንጠልጠል አላቆምሽም ሩታ። ያላደረገችውን ባል ሚስት ተብላ ሩታ ያላደረገችውን እኳን አንቺ ተንዘላዝለሽ እያደረግሽ ያለሽ ምን እያስተማርሽ ምን እያደረግሽ እንዳለሽ እንኳን ማታውቂ አይደለሽ ነው ሩታ አለችም እኛ እንነግርሻለን። አይገርምሽም። ጋጥ ወጥ ጋጥ ወጥ ነሽ አንቺ የማትረቢ የማትረቢ ገዛሽም አልገዛሽም በቃ አጠገባችኋል መድረስ ውጭ ከተባሽ ማውጣት ራስሽም እንደ እንትን እየጠገንሽ አንዴ እርጉዝ ነኝ አንዴ አብርሃም እንደዚህ እንደ እንዴ እውር መሰለቻችሁ? እንደ የምትለቁትን ሚዲያ ወይስ አትከታተሉም ነው? እንኳን እሷ አለችም፣ የሚዲያ የሚዲያ ባለቤት የቤቱ ዋናው የባልየው ባለቤት አለች ይቅርና ስንት ሺህ ሕዝብ አርል እንደ እያየሽ አንቺ ስልክቹ ላይ ያየው እኮ ያይሻል እኮ ምን እንደምትሆኝ ምን እንደምታደርግ ይኳል። ጋር ላይ እያየንሽ ነው እንዴ ከዚህ በለጠ ምን ትሆኝ ፈለግሽ? ወይንስ የግድ አልጋ ውስጥ ገብተሽ አንሶላ ስትጋፈፊ የግድ መታየት አለበት? አንቺ ክብር ማለት ምን እንደሆነ እንዲገባሽ። ስለ ክብር ትላለች እንዴ ክብር እንደሆነ። ኧረ ደፋር ነሽ እንዴ! ልቀቂልኝ። ምነው ያለ አብርሃም ወንድ የለም አልሽ ምና አብርሃምን ቀምሼ ካለቀኩት አልሽ ለምን ወይ አቀምሽው ምንድ መድሃኒት እየሰጣችሁ እንደምታስተኙት መድሃኒት ሰተሽ አስተኝና የአሁኑ ሴቶች እንደሆነ እያየ ናችሁ አስተኝና ድፈሪው የዛኔ እርጉዝ ነኝ በ ያው መቼም ትደፍሪና ከዛም ካሜራ ይዘሽ ታስቀምጭና ይኸው እንዲያርጎኛል እቴ ያለሽ አንቺ ፈልገሽ አንቺ አድርገሽ አንቺ ስሞታ ትወጫለሽ አደባባይ እየየብለሽ ትወጫለሽ የማናቃችሁ መሰላችሁ ሚዲያም እንደምታደርጉ ነውር ጌጣችሁ የሆናችሁ አላችሁ እንዴ? ሚዲያ ላይ ያላችሁት ወንድ ቦርሳችሁ ወንድ ቦርሳ፣ የሰው ባል፣ የሰው ፍቅረኛ ቦርሳ ያደረጋችሁ እንዴ? ዛሬ እኮ ፍቅረኛሽን እልል ብሎ ጎንበስ ብሎ ቀለበት ያደረገልሽን ፍቅረኛሽን አለ እንዴ? አልፈልግህም ብለሽ ገና ለገና በፕራንክ ስም እየመጣሽ አልፈልግህም ብለሽ ከሌላ ወንድ ጋር ምትለጣጠፊ ምድረ ዘልዛላ ሴት ሁላ ሚዲያ ላይ የምናይሽ ሴት ዘልዛላ ሴት አለሽን፣ እነግርሽ ልክልክሽን ስርዓትሽን እንድትይዢ ማለት ነው። ክብር ክብር ምንድን ነው የሰው ባል መቀማት ነው ክብር ወይስ ባልየው በስርዓት እንዲኖር መምከርና የማይሆን ነገር እያስተላለፉ መመለስ ነው ለእናንተ ክብር ክብር ለእናንተ ይሄ ነው አትሂድ አትምጣ ስላለችው ክብሩ ተነካ አደል እንዴት ክብሩ ተነካ መካችሁን እንዴት እንደተዋረደ እሱ ያዋረዳትን እንኳን አልተናገረም እናንተ ስለ ክብር ስትናገሩ ማለት ነው እንዴ ድፍረት ክብር ትላለች እንዴ ክብረ ቤት ክብር ያሳጣሽ እና ክብርም አታቂ ስለ ክብር ልታስተምር ይመጣሽ ገልቱ ቤተሰብ ቢኖርሽማ እህት ወንድም ተቆጪ ቢኖርሽማ የሰው ወንድ ላይ የሰው ባል ላይ ባልተንጠለጠልሽ ነበረ የሰው ባል ሰው ምን ይለኛል ኧረ ነገ ዞሮ መታረቁ አይቀርም። ሚስቱ እርጉዝ ናት። እረ ልራቅ ብለሽ ትርቂ ነበረ። ጭራሽ ወልዳ ተኝታለች ብለሽ እኮ አንቺም ታመሽ የተኛሽ እኮ ነሽ። ቀንተሽ ሄደ፣ ከልጁ ተገናኘ፣ ሚስቱን እየሄደ አስደሰታት። ቀናሽ፣ አበድሽ፣ አልጋ ቁራኛ ሆኖች። አንዴ ራሴን አጠፋለሁ፣ አንዴ ከአጠገቤ አትያድ፣ አጠገቤ ካለ እድናለሁ፣ ከአጠገቤ አትራቅ። እንዴ ከሚስቱ እኮ አትሂድ እኮ ያለሽ ጀግና እኮ ነሽ ን እንዴ ሩታ፣ እንደውም አልተናገረችሽም። ሩታ አልነገረችሽም። እውነትም አንጠባጥብሻለሁ። እንደ ኳስ ታንጠባጥብሻለች። እርጉዝ ሆና የቻለችውን ያህል ወልዳ ስትነሳ ደግሞ አስቤያት ሳያት በጠረባ ዘርግታ ዘርግታ እስቲ ኧረ ጉድፈላ እንጂ ክብር ምን እንደሆነ ወት ወት ኢዝ ሚን ክብር እንዴ

በሰው ላክሽ አልሳካለሽ። በአብርሃም በብሩክና በአቤል ላክሽ አልሳካለሽ። ወይ ተዩ ወይ ሰላም ስጮው አለበለዛ ሩታ ማነው አብርሃምና ሄርሜላ ሊጠፉ ነው ሀገር ሊሄዱ ነው ብላ ሲሉ አልሳካለሽ። እና ዛሬ አንቺ አይናወጥተሽ መጣሽ። ና ካልሆነ ተይልኝ። አረ ተይልኝ አይባልም። ውል ረወይ ተይልኝ፣ ጭራሽ ጭራሽ ተይልኝ ኮቴ መናና ኮቴ መናና ነሽ አንቺ አንቺ ከመጣሽ ነው እንደውም ህይወታቸው ሁሉ የማይገባ ነገር እየተደራረገ ያለው ልጁ ምንም ሳይናገር ልጁ ምንም ሳያደርግ ልጁ ምንም እንትን ሳይል ምድር አቃጣሪ ውሻ ሁላ ትመጡና እንደ ውሻ ኩስ ኩስ እያላችሁ እዚህ ታቀብላላችሁ ከዛ ደግሞ እዛ ትሄዱና ደግሞ እዛ ደግሞ እዛም ሌላ እዚህም ሌላ ምድር አስመሳይ አውሬ አውሬዎች ናቸው እናንተ አውሬ ልጅና አባትን የምትነቃጥሉ ጨካኞች ብትከስ እንኳን መክሰስ፣ ብትከስ ከሳማ የሚያምርባት ሴት ናት። ሰማንያ እስካላት ድረስ ይሄን እንኳን ዞር ብለሽ የማታስቢ የድንቁርናሽ ጥግ ማለት ነው። ደግሞ በሷም ብሳ ክብር አላለችም። ክብር ምን ማለት ነው? ክብር ላንቺ ላንቺ ክብር ምን ማለት ነው? ክብረ ቢስ፣ ክብር የሌለሽ ክብርማ ቢኖርሽ ያኔ ውጭ እንደተባልሽ፣ እንደውም ወርቅን ያመጣሽ ጊዜ ነበረ ተገናኝተሽ ወዲያውን መውጣት የነበረብሽ በቃ ከሚስቱ ጋር ነገር ዞሮ ይታረቃል። አንቺ ጭራሽ ዐይን አወጣሽ። አንዴ መኪና የሚያደርግሽን፣ አንዴ የብሬ ካደርኩ፣ አንዴ ሳልስ እንዲህ ፍቅር ፍቅር እኮ ሰጠሽ። እሱ ግን ልብ ውስጥ ያለችው ሩታ ስለሆነች አልቀርብሽ አለ። ታመምሻ እረ ስላንቺማ ምንም ነገር ተነግሮ ምንም የሚያልቅበት አይደለም። አቃጣኝ ደግሞ ክብር ትላለች እንዴ! ክብረ ቢዝ ስለ ክብር መጀመሪያ ራስሽ ወቂ። ለማንኛውም ሰብስክራይብ እያደረጋችሁ አበረታቱ ነው ማለት የምፈልገው። እቺን ሴትዮን ገርፋታለን ነግበኔ ነው ማለት ያለብሽ፣ እያንዳንድሽ ሴት ማለት ነው፣ ነግበኔ በእኔ ላይም ቢሆን እንዲህ ነው የሚያደርገው ባሌ። በእኔ ላይ ብትሆን የባሌ የኔ ጓደኛ ማላቃት ሴት ድንገት ተጋጭተን ክፍተት ተፈጠረና መታ እንዲህ ነው ሕይወቴን የምታመሰቃቀለው ብለሽ እንደራስሽ ነው እያንዳንድሽ እንደራስሽ ጫማ ነው ቆመሽ ማሰብ ያለብሽ። ኮመንት መጽሐፍ ብቻውን ትርጉም የለው። ማንም ማንም አይጠላም እንደ ሰው። እኛ ግን መናገርና ማድረግ ያለብንን አድርገን አንገት አስደፍተን ከሚዲያ እናስጠፋለን። ለማንኛውም የሚመቻችሁ ሰላም ደርጉ።